ሳሙኤል ምዕራፍ 12 ቁጥር 54 ላይ እንደዚህ ይላል፣ አነባዋለሁ በጌታ ስም። ደግሞም ህዝቡን እንዲህ አለ፣ ደመና ከምራብ ሲወጣ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ። ኢየሱስ ክርስቶስ ነው ይህንን የሚናገረው። እንዲሁም ይሆናል። በአዜብም ነፋስ ሲነፍስ ትኩሳት ይሆናል ትላላችሁ፣ ይሆንማል። እናንተ ግብዞች፣ የምድሩንና የሰማዩን ፊት ልትመረምሩ ታውቃላችሁ፣ ነገር ግን ይህን ዘመን የማትመረምሩ እንዴት ነው? ይላል ጌታ። ኢየሱስ ክርስቶስ ደቀ መዛሙርቱና ህዝቡ በተሰበሰበበት ስፍራ ዘመኑን የማትለዩት፣ ዘመኑን የማትመረምሩ፣ ሲዝኑን የማታውቁት እንዴት ነው ብሎ ይናገራቸዋል። ሲዝን መመርመር የእግዚአብሔርን ጊዜ ማወቅ እጅግ በጣም አስፈላጊ ነው። እግዚአብሔር ነገሮችን ሁሉ የሚሰራው በሲዝን ውስጥ ነው። እሱ ከታይም ውጪ ሆኖ ቢንቀሳቀስም የታይም ሁሉ የጊዜ ሁሉ ባለቤት እግዚአብሔር ቢሆንም ነገር ግን እኛ ለኑሮ እንዲመቸን የእግዚአብሔርን አጀንዳና ፈቃድ እንድንፈጽም እግዚአብሔር እኛን በጊዜ ውስጥ ነው ያስቀመጠን። ማንኛውም ሰው በጊዜ ውስጥ ነው ኦፕሬት የሚያደርግ። ምስራቅ ይሁን በምዕራብ እንደ ፀሐይ ሙቭመንት የተመደበልን የፀሐይ ጊዜ ወይም ቀን ብለን የምንጠራውና የጨለማ ጊዜ ወይም ሌሊት ብለን የምንጠራውን እግዚአብሔር አውቆ መድቧል። በዚህ ውስጥ ሁሉ የሰው ልጅ ስራውን ይሰራል። ቀንንም ለሊትንም የመደበው እግዚአብሔር ነው ይህን የሰራው እግዚአብሔር በጊዜ ውስጥ መስራት ስለሚፈልግ ነው ከኛ ጋር እግዚአብሔር የጊዜ ባለቤት ነው የስ ከጊዜ ውጪ ሆኖ ይመለከተናል ከጊዜ ውጪ ሆኖ ኦፕሬት ያደርጋል እኛ ግን በጊዜው ውስጥ ኦፕሬት እንድናደርግ እያንዳንዳችንን 24 ሰዓት ሰጥቶናል እኔም አንተም እኩል ሰዓት ይሰጠን ይህንን በጣም ልታስተውሉ ይገባል ወገኖቼ ማንም ከኔ እኔ የተሰጠኝ 12 ሰዓት ነው እኔ የተሰጠኝ 20 22 ሰዓት ነው እከሌ ግን 24 ሰዓት ነው ብሎ እግዚአብሔርን መጠየቅ አይችልም። እግዚአብሔር ለሰው ልጅ ሁሉ አሜሪካም ኑር፣ አውሮፓ አፍሪካም ኑር፣ ማደጋስካርም ላይ ኑር እኩል ለሰው ልጆች 24 ሰዓትን ሰጥቷል። ኮመን ሼር የምናደርገው ለሁሉም ሰው እኩል የሰጠው አንድ የእግዚአብሔር አቅርቦት ጊዜ ይባላል እኩል ነው የተሰጠን ጊዜ ስለዚህ እግዚአብሔር ከኛ የሚፈልገው በተሰጠን ጊዜ ውስጥ በተሰጠህ ወቅት ውስጥ ምን አድርገሃል ነው የእግዚአብሔር ጥያቄ ዛሬ እግዚአብሔር ከእድሜ ጋር ጉዳይ የለውም ወገኖች አንድ ነገር ግልጽ ማደርግላችሁ እግዚአብሔር ከእድሜሽ ጋር ወይም ከእድሜህ ጋር አይደለም ጉዳዩ ግን በእድሜህ ውስጥ ስለምትሰራው ስራ ለመንግስቱ አኮምፕሊሽ ስለምታደርገው ነገር ግድ ይለዋል። እግዚአብሔር አያችሁ፣ እግዚአብሔር አሰራል። 60 አመትም ላይ ሁን ሰባ ዓመት የ20 አመትም ሁን የ10 አመት እግዚአብሔር በመደበል ጊዜ ውስጥ ምን ሰርተሃል ነው የእግዚአብሔር ኮንሰርን፣ የእግዚአብሔር ጥያቄ ዛሬም እንጂ ከእድሜ ጋር አይደለም። ምክንያቱም እግዚአብሔር የእድሜ ባለቤት ነው። ባለፈው ሳምንት ላይ ፓስተር ሲናገር እንደነበረ ይሄ የምናየው ናቹራል ሰዓት ከፈለገ ወደፊት፣ ከፈለገ ወደ ኋላ እያሽከረከረ ማኖር የሚችል እግዚአብሔር ነው። ሃሌሉያ! እያሽከረከረ ያኖረዋል። ሲፈልግ ሲዝህንህን እያፈጠነ ያኖረሃል፣ እሱ የጊዜ ባለቤት ስለሆነ ነገር ግን ኢየሱስ ክርስቶስ እዚህ ጋር አንድ የተናገረው ነገር ምንድን ነው? እናንተ የምድሪቱን ነገር ምክንያቱም ይመስለኛል በዛን ጊዜ በስራ ላይ የተሰማሩ ሰዎች እርሻ የሚያርሱ ሰዎች ኑሯቸው ምናልባት ከዝናብ ጋር የተገናኘ ከዝናብ አቅርቦት ጋር የተገናኘ ስለሆነ ደመናውን ያዩና አዎ፣ በዚህ ሲዝን ላይ ዝናብ ይመጣል ብለው እህላቸውን ይሰበስባሉ። በዚህ ሰዓት ላይ ንፋስ ነፍሷልና በቀጣይ አንድ ወራት ሁለት ወራት ውስጥ ከፍተኛ ሙቀት ይፈጠራል እያሉት ይተነበያሉ። ይሄንን ታውቃላችሁ? ይሄን ዘመንስ እንዴት ነው የሰማዩን መንፈሳዊውን ሪልም እንዴት አትመረምሩም ይላቸዋል። ሲዝኑን እንዴት አታውቁም? እንዴት ብላይንዶናችሁ? እንዴት ታወራችሁ? ዘመኑ የሚመጥነውን ዘመኑ የሚፈልገውን ከእናንተ የሚጠብቀውን ነገር እንዴት ለይታችሁ አታውቁም? ወገኖቼ ጌታ ሊመጣ በደጅ ነው። ጌታ ልጆቹ እንደዘመሩት ወጣቶቹ እዚህ ጋር እንደዘመሩልን ጌታ ይመጣል። ይሄን እርግጠኛ ሆኜ ነው የምነግራችሁ። አንድ ነገር በሕይወቴ ኮንቪክት ያደረገኝ ፈጽሞ ማንም ከኔ የማይወስድብኝ እውነት፣ የመጨረሻ አልቲሜት እውነት ምን እንደሆነ ታውቃላችሁ? ጌታ እንደሚመጣ ክርስቲያን ይሄ እውነት ከልቡ ላይ በተወሰደበት ሞመንት ሞቷል። ባጭሩ በቃ በምድር ላይ በስጋ የሚንቀሳቀስ ሬሳ ነው ይህን ያልገባው ክርስቲያን ባጭሩ። ጌታ ይመጣል። ጌታ ባይመጣ ኑሯችን ከንቱ ሆኗል። ለመቃብር ብቻ ከሆነ እየበላን እየጠጣን እየሰራን የምንኖረው ምን ያህል ምስክኖች ነን እኛ? ጌታ ይመጣል። ዘላለም የሚባል ነገር አለ ወገኖቼ። በዘላለም ውስጥ ነን እኛ ምን እንቀሳቀሰው። ነገር ግን እያንዳንዳችን 24 ሰዓት ተመድቦልናል። በዛ ሲዝን ውስጥ ያ ጊዜ ምን እንደሆነ መርምረን እናው እንድናውቅ እግዚአብሔር ይፈልጋል። የሴኪላር ዓለሙ ዘመኑ ምን እንደሚመጥን ለትውልዱ ምን እንደሚመጥን አስቀድሞ አይቶ ትውልድን በራሱ አጀንዳ እየቀረጸ ፕሮግራም እያደረገ ይገኛል። ይህን ታምናላችሁ? ሰይጣን በምድር ላይ ብዙ ፕሮግራሞችን ዘርግቶ እየተንቀሳቀሰ ነው ያለው። በእድሜ መድቦ ከአንድ ዓመት እስከ ሶስት ዓመት ከአራት ዓመት እስከ ስምንት ዓመት ከስምንት ዓመት እስከ አስራ አምስት ዓመት ከአስራ አምስት ዓመት እስከ አስራ ስምንት ከአስራ ስምንት ዓመት በላይ ያሉ ሰዎችን እንዴት አድርጎ ለአጀንዳው እንደሚያሰማራ እንደሚያጠምድ አስቀድሞ ፕሮግራም አድርጓል። የጨለማው ዓለም ወገኖቼ ቤተክርስቲያን ልትነቃ ይገባል። በዚህ ሲዝን ወጣቱን፣ ታዳጊውን ወጣቱን የሚመጥን ትምህርት ሕፃናትን የሚመጥን አስተምሮ ኤክስፖዝድ ከሆኑበት ከጨለማው ዓለም ተናጥቆ የሚያወጣ ጠንካራ ትምህርት ልንመግባቸው ይገባል። መገኛቸው ፕሬዘንሳቸው በእግዚአብሔር ቤት ውስጥ ሊሆን ይገባል። ምክንያቱም እግዚአብሔር ቃል ምን ይላል? ልጅህን በምትሄድበት መንገድ ምራ ሲያድግ ከዛ ፈቀቅ አይል። ዛሬ ፊድ ያደረግናቸውን ዛሬ ያዩትን ሕፃናት ነገ ይኖሩታል። የዛሬው ኑሯቸው ዛሬ የሚያዩት ነገር የነገ ሪያሊቲያቸው ነው። ዛሬ በኛ ላይ የሚያዩትን ነገር ነገ ይተገብሩታል። ምክንያቱም እውነታቸው ዛሬ በአይምሯቸው ላይ እውነት ሆኖ የሚቀረጸው የትኛውም ነገር አንድ ከቤተሰባቸው፣ ሁለት ከትምህርት ቤት፣ ሶስት ከማህበረሰብ አሁን ደግሞ ሚዲያን ጨምሮ ከሚያዩት ነገር እየተቀረጸ እየተወሰደ ነው። እንደምታዩት ሚዲያውን ጠላት በከፍተኛ ጥበብ እና ስትራቴጂ እየተጠቀመበት ነው የሚገኘው። ይሄን አስተውላችኋል? ምናልባት በሚዲያ ላይ አንዳንድ አክቲቭ የሆናችሁ ሰዎች ይህንን በግልጽ ልታዩት ይገባል። ዘመንን መመርመር ከዚህ ይጀምራል። አየሩ ላይ ያለው ነገር ምንድን ነው? ሰርኩሌት እያደረገ ያለው ምንድን ነው? ዛሬ ወጣቶችን የህፃናትን አይምሮ እየበከለ ያለ እየቀረጸ ያለ መልእክት ምንድን ነው? ይሄንን ልንረዳ ይገባል ወገኖቼ በከንቱ ዘመናችን እንዳይበላ፣ የልጆቻችንም ሕይወት እንዳይበላ፣ ዘመናቸው እንዳይበላ አስቀድመን ሪዲም ማድረግ ይጠበቅብናል። መዋጀት፣ ዘመኑን ዋጁ ይላል የእግዚአብሔር ቃል። ዘመኑን እየዋጀን ስንዋጅ ያለፈ ታሪክ ላይ አይደለም የምንፎከስ። የምናደረገው አሁን ስላለው ነገር እና ወደፊት ሊመጣ ስላለው ነገር አስበን ዘመኑን ልንዋጅ ልጆችን ለእግዚአብሔር መንግስት ልንዋጃቸው ይገባል። ወጣቶችን ህፃናትን ሁሉ ለእግዚአብሔር መንግስት ልንዋጃቸው ይገባል። ወገኖቼ ዛሬ ሰይጣን ህፃናትን ገና ህፃን እያሉ ገና በጣም ትንሽ ብላቴናዎች እያሉ በሶስትና በአራት ዓመታቸው ነው አይምሯቸውን የሚቆጣጠረውና የሚሰራው ፕሮግራም የሚሰራው በእነሱ ላይ ፕሮግራም እንዲያደርጋቸዋል ለሀሳቡ ነገ ሲያድጉ የእሱን ሀሳብና አጀንዳ እንዲያስፈጽሙ አድርጎ ፕሮግራም ያደርጋቸዋል። ከዛ የምናመልጠው በአንድና አንድ መንገድ ብቻ ነው። ህጻናትን ለእግዚአብሔር ሐሳብና አጀንዳ ስናስረክባቸው፣ ቤተክርስቲያን ላይ ስንተክላቸው፣ የእግዚአብሔር መንፈስ ኦፐሬት በሚያደርግበት ስፍራ ማዋያቸውን ስናደርግ፣ በእግዚአብሔር ቃልና እውነት እያሳደግን እያነጽናቸው ስንሄድ ከሚመጣው ክፋት ሁሉ እየዋጀናቸው ለእግዚአብሔር መንግስት ሳክሪፋይ እያደረግናቸው እንሄዳለን። ጨለማው ሰይጣን እኮ ልጆችን መስዋዕት ያደርጋል አይደል? ለራሱ ዓላማ ለራሱ ፐርፐስ። ዛሬ በተለያየ ዓለም ላይ የምናያቸው ኢቭን በአገራችን ላይ የምናያቸው ጦርነቶች፣ ደም መፋሰሶች፣ ለጆሮ የሚሰቀጥጡ ግፎች የምንመለከተው ሁሉ ሰይጣን በስተጀርባው እየሰራ ኦርኬስትሬት እያደረገው ያለው አጀንዳ ነው። ምን ያህሎቻችን ይሄ ገብቶናል? ምን ያህሎቻችን በዝግጅት ላይ ነን ያለ ነው? የልጆቻችንን ነገ ምን ያህሎቻችን ሪዲም አድርገናል፣ ኦልሬዲ፣ ዋሽተናል፣ አስቀድመን አይተን ፕሮቴክት እያደረግን? የስ እግዚአብሔር ነው ልጆችን የሚያሳድገው፣ ግን በምድር ላይ ስንኖር ለወላጆች የሰጠው ኃላፊነት ነው። ልጆችን ተንከባፎ ማሳደግ፣ ከክፉ መጠበቅ፣ አድገው ራሳቸውን እስኪችሉ ድረስ። ነገር ግን ይሄንን ማድረግ ማድረግ የስ በእግዚአብሔር ኃይልና ጸጋ ይቻላል። ነገር ግን እግዚአብሔር ቃል ይናገራል፣ ዘመኑን መርምሩ ይሄን ሲዝን እንዴት ነው ማታውቁት? እንዴት ነው ማትመረምሩት? ስለዚህ ወላጆች ዛሬ መልእክቴ እንንቃ፣ ዘመኑን አስቀድመን አይተን የዛሬውንና የመጪውን ዘመን አይተን ዘመኑን እንባቸው ለልጆች የሚመች ለነገ ትውልድ ተረካቢ የሚሆኑ ልጆችን ለማፍራት ዛሬ ያሉበትን የትኛውንም ተጽዕኖ ሰብሮ የሚወጣን ሪልም እንፈጥርላቸው ይገባል። ኮንቪኒየንት አትሞስፌር ልንፈጥርላቸው ይገባል። አንዳንዶቻችን ገና እኛ ራሳችን እየተሰራን ነን፣ ሌት አሎን ልጆቻችን። ከዛ ፈጥነን ፈጥነን ፈጥነን መሄድ ይጠበቅብናል። እግዚአብሔር እንደተናገረን በዚህ ዓመት ላይ መለኮታዊ ፍጥነት በእኛ ህይወት ላይ ይመጣል፣ በእያንዳንዳችን ላይ ይመጣል። የዘገዩ የሚመስሉ ነገሮች መፍጠን የሚጀምሩበት ሲዝን ነው። ነገር ግን እግዚአብሔር በዝግጅት ውስጥ እንድንጠብቀው ይፈልጋል። አንድ ወገኖች አንድ ነገር አንድ እውነት ልንገራችሁ። እግዚአብሔር ሊጎበኝህ መጥቶ ሳይዘጋጅ ሳትዘጋጅ እንደመጠበቅ የሚያሳዝን ነገር የለም። የተዘጋጀ ሰው ነው እግዚአብሔር ወዳየለት በረከት በፍጥነት የሚሄደው። ሳንዘጋጅ የሚመጣውን በ2017 የሚመጣውን በረከት ልንቀበል አንችልም፣ ባጭሩ። ስለዚህ እግዚአብሔር ዛሬ ይሄን የተስፋ ቃል በ2017 ወደኛ ሲያመጣ ተዘጋጁ እያለን ነው በዝግጅቱ ውስጥ ቆዩ እያለን ነው። የተዘጋጀ ሰው በፍጥነት የእምነት እርምጃን ለመውሰድ ይቀርባል። ካልተዘጋጀንስ? ያልፈናል ባጭሩ። በተዘጋጀ ማንነት ላይ መንፈስ ቅዱስ ይመጣል፣ የተናገረውን ይፈጽማል። ስለዚህ ዘመኑን እየዋጀን፣ ዘመኑን እየመረመርን በዝግጅት ውስጥ መንፈስ ቅዱስ እንዲሰራ ሆነን እንጠብቀው እንጠብቀው ወገኖቼ። እነ ዮሴፍ ዮሴፍ በእስር ቤት ውስጥ ሆኖ ህልምን ይተረጉም ነበር። በነፃ በስራ ላይ ነው እሱ የስ በብዙ ትግል በብዙ መከራ ውስጥ ነው ያለው። ግን ዮሴፍ ከአምላኩ ጋር ኮኔክሽን አለው። ጠጅ አሳላፊውና እንጀራ አሳላፊውን ዋቴቨር ስሙን የሁለቱን ሰዎች ህልም ተረጎመላቸው ይላል የተረጉመም ህልም ትክክል ነበረ ዮሴፍ ሲዝን መቶ ፈርዖን ህልም እንዲተረጉምለት ሲፈለግ ዮሴፍ ሬዲ ነበር ፈርዖን ህልሙን እንዲተረጉምለት በዮሴፍ ፊት ሲናገር ዮሴፍ ሬዲ ስለነበረ መንፈሱ ንቁ ስለነበረ ይሄም ማቀላል ነው በአምላኬ በእግዚአብሔር ይቻላል አለ ዮሴፍ ከእስር ቤት ወደ ንግስና ነው የሄደው ከዙፋኔ ውጭ ያለ ከእኔ ዙፋን ውጭ ያለው ፈርዖን ሌላውን ሁሉ ላንተ ሰጥቼሃለሁ፣ አለ በግብፅ ምድር ላይ። ወደዚህ አይነት ከበድ ያለ ህይወት፣ የከፍታ ህይወት መሻገር የምንፈልግ ሰዎች ካለን 2017 ላይ በዝግጅት ውስጥ እንሆን። ዛሬ ሲዝኑ የሚመጠነውን አኗኗር ለመኖር ዲዘርን እያደረግን በጸሎት በአምልኮ እግዚአብሔርን በሚያስከብር የቅድስና ህይወት በእግዚአብሔር ቤት ውስጥ እንገኝ። ወገኖቼ እግዚአብሔር ሲመጣ በሩን ሲያንኳኳ ጌታ መጥቶ በሩን ሲያንኳኳ ለመክፈት አንደኛ ኔ ነኝ የሚል ልብ ሃሌሉያ፣ እከፍታለሁ የሚል ልብ ያስፈልጋል። አለበዛ ወገኖቼ፣ ወገኖቼ ልትተላለፉት ትችላላችሁ። እንደሱናማይቱ መተላለፍ አለ። ስለዚህ አይሆንብን በዛ፣ እንደዛ አይሆንብን ጌታ ሲመጣ ዘለን የምን ከፍተኛ እንሆን በኢየሱስ ስም። ለዛ ዘመኑን ሲዝኑን የሚመጥን ይመጥን። 2017 ምን አይነት ሲዝን ነው? በመንፈሳዊ ዓለም እንደ ነገርኩ መንፈሳዊ ዓለም የጨለማም ነው የእግዚአብሔርም ሰማያዊውም ዓለም አለ። በጨለ በመንፈሳዊ ዓለም ውስጥ ሁለቱንም በብቃት የመረዳት በብቃት የመረዳት አቅም ልናጎለብት ይገባል። ዝም ብለን እንደ ሞኞች እንዳንመላለስ ወገኖች፣ በትምህርት ቤት አካባቢ ነቅታችሁ ተከታተሉ what is going on። እኔ አሁን ፍርሃት አይደለም ልለቅባችሁ የፈለጉ ግን እግዚአብሔር እያለ ያለው ሲዝኑንም አትመረምሩት ምን ሆናችሁ ነው? 2016 ሲዝኑን ካለመመረመራችሁ ያመለጣችሁ የልጃችሁ ህይወት ካለ 2017 አያመልጣችሁ። ልጆች በጣም ዳይናሚክ ነው ጭንቅላታቸው፣ they have their own intelligence እኛ በነበርንበት ባደግንበት ሲዝን የነበረን አረዳድ እንኳን አይደለም በጣም ከዛ የፈጠነ አረዳድ ነው አይምሯቸው ውስጥ ያለው ነገሮችን በፍጥነት ግራስፕ የማድረግ አቅም ልጆች አላቸው ስለዚህ what is going on በትምህርት ቤት አካባቢ ጠይቁ አስተማሪዎቻቸውን ጠይቁ ከማን ጋር እንደሚውሉት ጠይቁ ማን ነው ጓደኛዋ ማን ነው ጓደኛ ትራንስፓረንት የሆነ ሪሌሽንሽፕ ከልጆቻችሁ ጋር ይኑራችሁ ዘመንን መዋጀት ማለት ያ ነው አንተ እሁድ እዚህ ትመጣለህ። አንቺ እሁድ እዚህ ትመጫለሽ፣ ህብረት ታደርጊያለሽ፣ ታመልኪያለሽ፣ ትሄጃለሽ። የሳምንቱን አምስት ቀን ልጆቻችን ትምህርት ቤት ናቸው ያሉት። ምንድን ነው እየተመገቡ ያሉት? ጤናማ ነገር እየበሉ ነው? ጤናማ ነገር እያ ምንድን ነው እየተመገቡ ያሉት? ዊ ሀፍቱ ነው፣ ዊ ሀፍቱ ነው። እግዚአብሔር ይረዳናል። ሃሌሉያ! ጌታ ይረዳናል። ሲዝኑን እንዋች፣ ሲዝኑን እንዋች። በመጪው ዘመን እግዚአብሔር ፈጣን ጉብኝት ያደርጋል። ፈጣን ጉብኝት በእያንዳንዳችን በቤተሰባችን ላይ ያመጣል። ለዛ ግን ዝግጁ ሆነን ሲዝኑን እየመረመርን እንገኝ፣ በስፍራችን ላይ እንገኝ። ክብር ለእግዚአብሔር ይሁን።